ሰላም እንዴት ናችሁ? ውድ ቤተሰቦቼ፣ ሰላም ነኝ እግዚአብሔር ይመስገን። እንደተለመደው በአዲስና በቆንጆ ቪዲዮ መጥቼላችኋለሁ። ቪዲዮ እስከ ፍጻሜ ድረስ አብራችሁ እንድትቆዩ በትህትና ጠይቃለሁ። የዛሬው ቪዲዮ እንግዲህ እንደምታዩት ብረት ድስት እየፈላ ነው። ይሄ ምንድነው? ቅቤ አነጣጠር አሳያችኋለሁ። ያው እኔ አብዛኛውን ሰዓት እዚህ አገር ከበር ነው ቅቤ ለማንጠር አንጥር ያለው ቅም አሳዩን ብዬ እያሳዩ ምን ያነጠርኩትኝ እንደኔ ለማታውቁት፣ ደሞ ሰው ከመለመን ቪዲዮን እያያችሁ እንድታነጥሩ ስል ቪዲዮ ሰርቼላችኋለሁኝ። ምን ምን ቅመሞች ይገባሉ፣ ምን ምን ይሆናል፣ ቅደም ተከተሉን ምን ምን ማረግ አለብን የሚለውን ቅቤ ማን ጥር ስትፈልጉ ማንንም ሳትለምኑ ቪዲዮ አይታችሁ ብቻ እንድታነጥሩ ስል ነው ቪዲዮ የሰራሁትኝ። ቪዲዮ ጨርሳችሁ እያያችሁ ላይክ እና እንዲሁም የራሳችሁን ሀሳብ የራሳችሁን ሟያ በኮሜንት በአስተያየት መጻፊያ ኮሜንት አስቀምጡልኝ። እንግዲህ ወደ ስራው እንሄዳለን ማለት ነው። እዚህ እንግዲህ ነጭ ሽንኩርት እየመለጥን ነው። ነጭ ሽንኩርቱን መለጥን፣ ዝንጅብሉን መለጥን፣ ቀይ ሽንኩርቱን መለጥን እና ነጭ ሽንኩርቱን አሁን መልጠን እንጨርሳለን ማለት ነው። የሚቀጥለውን ቪዲዮ ታያላችሁ። ላይክ አድርጉ፣ አትርሱ። ላይክ አድርጉ ቤተሰቦች። እውነት ለመናገር ቪዲዮ መቀረጹ፣ ዲት ማድረጉ ድምጽ ማስገባቱ፣ እንደገና ደግሞ የሌላ ሰው ድምፅ ሲረብሽ ማጥፋቱ ምናምን በጣም ነው አድካሚ ስራ ነው። ይሄንን አድካሚ ስራ ደግሞ እናንተ ላይ ካደርጋችሁልኝ አስተያየታችሁን ጽፋችሁ እንዲረሳው የምታደርጉት እናንተ ናችሁ። አብራችን ቆይ እስከ ቪዲዮ ፍፃሜ ድረስ ተከታተሉ። እንግዲህ ምን ዝንጅብሉን እንመልጣለን ማለት ነው። ነጭ ሽንኩርቱን ጨረስን። እንግዲህ ለቅቤ ሁላ ሽርጉድ ያስፈልገዋል ብዬ አልጠብቅም ነበረ። ገባር ነው ምርጥ ቅቤን የሆነ የምር ሽታው ራሱ የምር በጣም ምርጥ የሚጣፍጥ ቅቤ ነው። ያዘጋጀ ነው። አሁን ዝንጅብሉን ጨረስን። ሽንኩርቱን እንመልጣለን ማለት ነው። እንግዲህ ሁሉንም ከመለጥን በኋላ እጥብጥብ እናደርግና ጎምድ ጎምድ ጎምድ ያላከታተፍ ነው የምንከትፈው። ከትፈው ተከታተሉኝ ቤተሰቦች። ሰዋ ያሰጣችሁ ማለት አዋቂ ሰው አትጡ። እኔ ቅቤ ያንጥር ስለማላውቅ በጣም ግርቦ የነበረ ግን እግዚአብሔር ይመስገን አዋቂ ሰው አላሰጣኝም። የነጭ ሽንኩርቱን ራስ በዚህ መልኩ ቀርፋለሁኝ። እሷ እየከተፈ ነው በረዛዝሙ። እንግዲህ በዚህ መልኩ ሽንኩርቱን እየከተፈኝ ነው የኔ ባለሙያ። እጅሽ ይባረክ። ለእንግዲሁን ያንጥሩልኝ ብዬ እንትን አለለም። ሰው አላስቸግርም በዚህ አጋጣሚ አንደኛ ከቪዲዮ ያለ ሁለተኛ ደግሞ አትኩሮት አድርግ ያለው ቪዲዮ ለመቀረጽ ስል ስለዚህ፣ ለሚቀጥለው ቅቤ ማንጠር ስፈልግ ራሴ እንጂ እያነጠራለሁ ማለት ነው። አንዴ ነው ሰው አሳዩን ብሎ ሌላ ምን የሚችለው እንጂ ሁሌ መለመን የለበትም ብዬ አምናለሁ። እኔ ደግሞ ነጭ ሽንኩርቱን በዚህ መልኩ በረዛዝሙ እንደዚህ እንደ እንደ ነጭ ሽንኩርት እንደ ቀዩ ሽንኩርት እየከተፈ ነው ሽንኩርቱን። ጨርሳ እንደምታዩት ይህ ቪዲዮ እንደኔ ቅቤ ማንጠር ለማትችሉ ይጠቅማችሁ ይጠቅማችሁ ብዬ ሳላሰብኩኝ ነው ተከታተሉ። እንግዲህ ጨርሰን ወደ ቅመም መፈርፈር መጥተናል። ይህንን ቅመም እንግዲህ ቅርፍቱን እያወጣነ ፍሬፍሬውን ፍሬውን የውስጡን ፍሬ ነው የምንጠቀመው። በዚህ መልኩ ይቀረፈታል ማለት ነው። የውስጡ ፍሬ ነው የሚያስፈልገን

አዝሙዱን ጨርሰነው የአምሰን የኮረሪ ማሆን ይባለን። ኮረሪ ማሆን በዚህ መልኩ የቀረፍከት ነው፣ መጀመሪያ ላይ ጠረል ያሳዩቸው። ይህንም በዚህ መልኩ እናወጣለን ማለት ነው። እዚህ ሽንኩርቱ አለ እንደሚታወቅ ቀስ በቀስ በስሏል። ቅቤው እና ሽንኩርቱ ጋር ተበሰለ በኋላ ያንን ቅመም ምንድን ነው የምናደርገው ፍጭት አድርገን ሁሉም ይወቀጥና እንዲላይ ይገባና አላስጨረስም ማለት ነው። በዚህ መልኩ ነው ቅቤ የምናዘጋጀው አለች ቤተሰቦች።